አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ስምንት በዚች ዕለት የከበሩ ሶስት ሴቶች በሰማዕትነት አረፉ። የእሊህም ስማቸው አጋሊስ ኤራኒና ሱስንያ ነው። ከተሰሎቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔር የሚፈሩ ነበሩ። እንዲህም ደናግል በድንግና በንጽህና መኖር ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለመቆረጥ ተግተው ይጸልዩና ይጾሙ ነበረ። ወደ ገዳምም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሀዲ ማክሲሚያኖስ በነገሠ ጊዜ የጣዖታትን አምልኮ አቁሞ የንጹሐን ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጠመድ ሳይወጡ በዋሻ ውስጥ ኖሮ አንዲት የክርስቲያን ወገን አርጊት በየሰባት ቀን ተገውኛቸውም ነበር። የሚያሻቸውንም ሰጣቸዋለች። የእጅ ስራቸውንም ትሸጥላቸውና ከነርሱ የሚተርፈውን ትመጽውታለች። አንድ ሰውም ከከተማ ወጣ ወደ ተራራ ሁል ጊዜ ስትሄድ አያት። ሳታየም ተሰውሮ በሩቅ ተከተላት። ወደ ዋሻው እስከምትገባ ተመለከተ ከዚያ እስከምትወጣም ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታልና፣ ያቺ አሮጊትም ከዋሾ በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮቹ የሆኑ የከበሩ አናቁ ደናገር ቆሞ ሲጸልዩ አገኛቸው። ተሰሎቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑም አይማታቸውን በጠየቀ ጊዜ ስለ እሳቸው የተሰቀለ የክብር ባለቤት ክርስቶስን እንደሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንንም ተቆጥቶ የገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፋቸው። ባልተዘዙትና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግስተ ሰማያትም የህይወት አክሊል ተቀዳጁ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ሩቅ የሆነ የክርስቲያንን ሀገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይን፣ ጨረቃንና ከዋክብቱን ያመልኩ ዘንድ አስገደዳቸው። አይሁንም ባሉት ጊዜ ራሶቻቸውን በሰፊ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው።